እና ሌላሂ ወኢና ኢለይሂ ራጂኡን። አላህ ስብሃነ ተዓላ ወቶ ከመቅረት ይጠብቀን። አንዲት እህታችን አገሯ ልትገባ አራት ቀን ሲቀራት ከፎቅ ወድቃ ህይወቷ እንዳለፈ ተነግሯል። በጣም ያሳዝናል። ሐቂቃ በጣም ልብ ይሰብራል ማለት ነው። አላህ ስብሃነ ተዓላ ይዘንለት ይዘነለት እቺ እህታችን አገሯ ልትገባ አራት ቀን ሲቀራት ከፎቅ ወድቃ ከሞተች በኋላ እዚው ነው የተቀበረችው። ሬሳዋ ሀገር አልገባም ማለት ነው። ኤምባሲም የሚያውቀው ነገር የለም። ለምን ተብለው ሲጠየቁ እዚህ ያሉት እንግዲህ ሰዎች ማለት ነው፣ ለምን ተብለው ሲጠየቁ ቤተሰብ ደውለን ስንጠይቅ እዛው ቅበሯት ብለው ነው እዚህ የተቀበረችው ብለዋል አሉ። በጣም ያሳዝናል ማለት ነው። አላህ ስብሐነሁ ወተዓላ እንግዲህ ወጥቶ ከመቅረት ይጠብቀን ማለት ነው። እንግዲህ ዘርፌ የምትባለዋ ልጅ እባካችሁ እራሳችሁን ጠብቁ፣ እህታችን እንደዚህ ክፉ ወጥቃ ሞታለች ብላ ቪዲዮ ሰርታ ነበረ። በዛ ቪዲዮም ደግሞ ማስፈራሪያ እንደደረሰባት ነው ምስር ስትናገር የነበረው። እንግዲህ ይቺ የሞተችው ልጅ አላህ ስብሃነ ወተዓላ ይዘንላትና፣ እሷ ኢትዮጵያዊናት ባሏ ደግሞ ሱዳኒ ነው አሉ። እንግዲህ እቺ ልጅ ባሏ ገፍትሮ ጥሏት ነው ብላ ቪዲዮ ሰርታባሃለች ብለው እሷን ሊያስይዟት ሲሞክሩ እንግዲህ ሰውየው ደግሞ እሱ ቪዲዮን አይቶ እሷ መጥፎ እንዳልተናገረች አውቆ ተረድተዋል ብላ ስታወራ ሰማሁኝ ማለት ነው። አለም አቀፍ ሀሜተኛዋ መስር ማለት ነው። በጣም ነው የሚያሳዝነው። ወላሂ ሀቂቃ የሀበሾችን ክፋት ተመልከቱ። የሀበሻ ክፋት ማለት ነው። እቺ እህት የተናገረችው ነገር የለም። አንዲት እህታችን እንደዚህ እንደዚህ ከፎቅ ወርዳ ወጥቃ ሞተች፣ እራሳችሁን ጠብቁ፣ ፎቅ ስታጸዱ፣ ቤት ስታጸዱ፣ እራሳችሁን ጠብቁ ብላ ነበረ ቪዲዮ የሰራችሁ ማለት ነው። የእኛ ሀበሻ ተንኮለኛ ስለሆነ ደግሞ እሷ እንዲያስዟት ሲፈልጉ እንደዛ ነው፣ ባሏ ጣላት ብላ ነው የሰራችሁ ብሎ እሱ ኢትዮጵያ ያኔ አማርኛ ስለማያውቅ ማለት ነው። በጣም ነው የሚያሳዝነው እኮ ወላ ስብናላ አቤት ክፋት በዚህ ጊዜ ደግሞ አላህ ስብሓነ ወተዓላ ይጠብቅን። በዚህም ሞተች፣ በዛ ሞተች፣ በዚህም እክሊት ወጥቃ ሞተች። አንዲት እህት ሞተች። አንዲት ወላሂ ጊዜው በጣም ያስፈራል። ሀቂቀተን ማለት ነው። ጊዜው በጣም ያስፈራልና አላህ ስብሓን ወታላ ይጠብቀን እና እርስ በእርስ እስኪ አንባላ እርስ በእርስ እስኪ አንፋጀ ማለት ነው ይህንን ሞት እያየን በቃ ትላንት የነበረው ሰው ዛሬ እያጣ ነው እያየንም እንኳን አንታረምም ማለት ነው አረ ወላሂ ሰዎች አላህን እንፍራ ፈጠሪያችሁን ፍሩ ማለት ለሰዎች ክፋት አታስቡ ያ ክፋት ምናልባትም በራሳችሁ ሊመለስባችሁ ይችላል ማለት ነው አላህ ስብሓን እንግዲህ አላህ ይዘንላት፣ አላህ በጀነት አልፍርዶስ ያኖራት። ቤተሰቦቿንም ደግሞ አላህ ሶብሬ ስጣቸው። ልጅቷ ሙስሊም ናት ብለዋል ማለት ነው። አላህ ስብሓነ ወተዓላ ይዘንላት። ብቻ ከባድ ነው። አላህ ወቶ ከመቅረት ይጠብቀን ማለት ነው። በነገራችን ላይ የዚች ልጅ አማሞቷ ትንሽ እንትን ይላል ማለት ነው። አሁን ለምሳሌ ምናልባት እንደው ስታጸዳ አዳልጧት በሆን አጋጣሚ ወጥቃ ከሆነ እንጂ ራሷን አጠፋች የሚባልበት ሁኔታ አይሆን። ምክንያቱም ልጅቷ ሀገሯ ልትሄድ እቅድ ያወጣች አራት ቀን የቀራትን ልጅ ናት እና ራሷን ልታጠፋ አትችልም። በመቀጠል ደግሞ አንዲት አራት ቀን ሀገሯ ልትገባ የቀራትን ልጅ ቤተሰቦቿ ሬሳ ይምጣላችሁ ሲባል እንዴት እዛው ቅበሯት ይላሉ። እና ይሄ የሆነ ብቻ ትንሽ ግራ የሚያጋባው ነገር አለው። ብቻ ያ እንግዲህ አላህ ስብሃነ ተዓላ ሀቁን ያውጣው ነው የሚባል አላህ ሀቁን ያውጣው። እህታችንን ደግሞ አላህ ስብሃነ ተዓላ በጀነቱል ፊርዶስ ያኑራት። ብቻ ጊዜው ያስፈራል፣ ሀቂቃ ጊዜው ያስፈራል። አላህ ስብሃነ ተዓላ ለሁላችንም ይዘንልን እህቶች ፎቅ የምታጸዱ መስኮት የምታጸዱ፣ ከፍተኛ ቦታ ላይ ያለ አሁን ለምሳሌ አፓርታማዎች ምናምን ቤት ያላችሁ ሰዎች በመስኮት ወጥታቸው የምታጸዱ፣ ራሳችሁን ጠብቁ። ንፋስ ሊኖር ይችላል። አንዳንዴ እየሰራን በሀሳብ የምንሄድበት አጋጣሚ አለ። እኛ ማናስብበት ጊዜ የለም። ያው እንግዲህ እኛ ሻቃሌቶች ስራችን ነው ሀሳብ ከአቅማችን በላይ እናስባለንና ምናልባት እዛ ላይ ወጥታችሁ ስታጸዱ በሀሳብ ልትሄዱ ትችላላችሁ። ቀልባችሁ የሆነ ቦታ ሊሄድ ይችላል። በዛ ሰዓት የሆነ የያዛችሁ ልትለቁ ወይም ወደ ለ ሊያመልጣችሁ ይችላል እና አላህ ሱብሓነ ወተዓላ እንግዲህ ከእንደዚህ አይነት ነገር ይጠብቀን። ራሳችሁን ጠብቁ፣ ጥንቃቄ አድርጉ ማለት ነው። አላህ ሱብሓነ ወተዓላ በሰላም እንደወጣ ነው በሰላም ለሀገራችን ይመልሰን። በጣም በጣም ያሳዝናል። ጊዜው ያስፈራል ማለት ነው። እህታችን አላህ ስብሓነሁ ወተዓላ ይዘንላት። በያላችሁባት አላህ ይጠብቃችሁ። ሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።